ጤና ስጥልን ክብሯን ተመልካቾቻችን፣ ከሀረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ዘንድ ቀርበናል። ዜናዎቹን እየመራ ውን የአያንተ አመዳብራችሁ ቆይታ ማደርግ ይሆናል። በቅድሚያም ክልላዊ ዜናዎች የሀረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በትላንትናው እለት ወደ ጅማ ከተማ አቅንተዋል። ርዕሰ መስተዳድር አቶ ኦርዲን ወደ ጅማ ያቀኑት በምግብ ራስን ለመቻል የተካሄዱ ጥረቶችና የተገኙ ልምዶች የሚገመገምበት መድረክ ላይ ለመሳተፍ መሆኑ ተገልጿል። ለሁለት ቀናት በሚካሄደው መድረክ የሌማት ትሩፋት የምግብ ስርዓት ሽግግርና የኢትዮጵያ አደጋ ስራ አመራር ኮሚሽን የዘጠኝ ወራት የስራ አፈጻጸም ይገመገማል። መድረኩ ሰብዓዊ ድጋፍ ለሉዓላዊነት ለክብራችንና ለነፃነታችን በሚል መሪ ሀሳብ መካሄድ ጀምሯል። በተጨማሪም ኢትዮጵያ ከተባበሩት መንግስታት የምግብና የእርሻ ድርጅት ወይም ፋኦ ጋር በመተባበር የምታስተናግደውን ዓለም አቀፍ የንብ ቀንና ሁለተኛው የንብ ሀብት ልማት ፎረም ከግንቦት 12 እስከ 14 2017 ዓ ም በጅማ ከተማ እንደሚካሄድ የግብርና ሚኒስቴር አስታውቋል። በኩነቱ ጥናታዊ ጽሁፎችና ምርጥ ተሞክሮዎች ቀርበው ፓናል ውይይት እንዲሁም አውደሪና የመስክ ምልከታ እንደሚካሄድ ተመላክቷል። በክልሉ ለዘንድሮ አረንጓዴ አሻራ ልማት መርሃ ግብር ከ1.8 ሚሊዮን በላይ ችግኞች መዘጋጀታቸውን የሐረሪ ክልል ግብርና ልማት ቢሮ አስታወቀ። ከሚተከሉ ችግኞች ውስጥም ዘርፈ ብዙ ጠቀሜታ ያላቸው ችግኞች መዘጋጀቱን ነው ቢሮ እያስታወቀው። ፍቃዱ በላይ ተጨማሪ ያለው በሐረሪ ክልል ለዘንድሮ አረንጓዴ አሻራ ልማት መርሃ ግብር ከአንድ ነጥብ ስምንት ሚሊዮን በላይ ችግኞች መዘጋጀታቸውን የክልሉ ግብርና ልማት ቢሮ አስታውቋል። የክልሉ ግብርና ልማት ቢሮ ምክትል ኃላፊ አቶ ነስረዲን አህመድ እንደገለጹት በክልሉ የዘንድሮውን የአረንጓዴ አሻራ የችግኝ ዝግጅት አስመልክተው ለሐረሪ መገናኛ ብዙሃን ኤጀንሲ እንደገለጹት በክልሉ ለመጪው ክረምት የአረንጓዴ አሻራ መርሃ ግብር አስፈላጊው ዝግጅት እየተደረገ እንደሚገኝ ገልጸዋል። ዘርፈ ብዙ ጠቀሜታ ያላቸው ከአንድ ነጥብ ስምንት ሚሊዮን በላይ ችግኞች የተዘጋጁ መሆኑን የገለጹት ኃላፊ ከሚተከሉ ችግኞች ውስጥም ሰባ በመቶ ለመ ለሕክምናት የሚያገለግሉ የፍራፍሬና ትክል ችግኞች ሲሆኑ 30 በመቶዎቹ ደግሞ የደን ችግኞች ናቸው ብለዋል። ዘንድሮ በ2017 ና አረንጓዴ አሻራ በበለጠ ለማስቀጠል የቅድመ ዝግጅት ስራዎችን ሰርተናል ማለት ነው። ከዚህ ጋር ተያይዞ የዘር ግዢ፣ ፖሊተን ቲዩብ፣ ችግኝ ጣቢያዎችን የማደስ የማሳደስ እና እንዲሁም በቂ ሰራተኛን የማሟላ ስራዎች ተሰርቶ እስካሁን ለ2017 አንድ ነጥብ ስምንት ሚሊዮን ችግኞችን እንተክላለን ብለን ከያዝነው ውስጥ አንድ ነጥብ ሶስቱን ተዘጋጅቷል። ከዚህ ውስጥ ሰባ ፐርሰንቱ እንደ ባለፈው እንደባለፈው ሰባ ፐርሰንቱ የ የፍራፍሬ ችግኞች ናቸው። አብዛኛው በአርሶ አደር ማሳ ላይ የሚጠቀሉ እንዲሁም ለምግብነት የሚቀርቡ ናቸው። ሰላሳ ፐርሰንቱ ደግሞ የደን ዛፎች ማለት ነው። በተለያዩ የወል መሬት ላይ የሚጠቀሉ ሲሆን እነዚህ ተከላ ቦታዎች የት የት ናቸው የሚለውም በአሁኑ ሰዓት በሶስቱም ገጠር ወረዳዎች እና በከተማ ላይ የልየታ ስራዎች ተሰርቷል። በክልሉ በሚገኙ ሶስት የችግኝ ማዘጋጃ ጣቢያዎች ላይ ችግኝ የማዘጋጀት ስራ የተከናወነ እንደሚገኝ ገልጸው ለተከላይ የሚሆን ስፍራ የመለየትና የማዘጋጀ ስራ የተከናወነ ይገኛል ብለዋል። እነዚህ የሚተከሉባቸው ቦታዎች ደግሞ ሼፕ ፋይል ያስፈልጋቸዋል። ጂይስ ላይ እንደዛ እኮ ይወሰዱና የት ቦታ ላይ ምን ያህል ይተከላል የሚለው ነገር ሼፕ ፋይላቸው ተሰርቶ የሚመለከተው ሁላም ተልቋል። በዛ ልክ ደግሞ ወረዳም እንዲያውቁ ተደርጎ በአሁኑ ሰዓት የጉድጓድ ቁፋሮዎች እየተቆፈሩ ነው ያሉትና ቅድመ ዝግጅቱ እየተሻለ ነው። አሁን ከዚህ ጋር ተያይዞ አምና የተከልናቸው ችግኞች ሞር ኦር ሌስ ጥሩ ዝናቦች ስለነበረ ብዙ የመንከባከብና እና ህብረተሰቡ መላ ህብረተሰብ ባለቤት ሆኖ የተከለው ስለሆነ የጽድቀት መጠኑ የተሻለ ነው ከዚህ በፊት ከነበረው ባለፈው ክረምት በክልሉ በአረንጓዴ አሻራ ልማት መርሃ ግብር በተራቆቱ አካባቢዎች የተተከሉ ችግኞች በሚደረግላቸው እንክብካቤ በጥሩ ሁኔታ ላይ እንደሚገኙም ጠቁመዋል። ዝናቡ አሁን በጊዜ እየጀመረ ስለሆነ አሁን የተከነው ደግሞ ቀጣይ የክረምቱንም ዝናብ ስለሚያገኝ ዘንድሮ ከአምናው የተለየ ችግኝ ተከላዎች አካሄድ ነው የምንከተለው። ምክንያቱም ከዚህ በፊት እስከ ሰኔ ሐምሌ የተከነበር አሁን ደግሞ ቀደም ብለን በግንቦት ላይም የመትከል ሁኔታዎችን ስለጀመርን ዘንድሮ የተሻለ ስራ እንሰራን ብለን ነው እናስበውና መላው ህብረተሰቡ ይሄንን አውቆ አስቀድሞ ቅድመ ዝግጅት ስራዎችን እንዲያርግና ከዚህ በፊት የተከሉትንም የመንከባከብ ስራዎች የቀጣይ ደግሞ የጉድጓድ ቁፋሮ ዝግጅቶች ስራዎችም መስራት አለበት የሚል ትልቅ እሳቤ ነው ያለን። ዘንድሮ ደግሞ ሁሉም ባለድርሻ አካላት ማለት ነው አሁን የሚወስደውን ችግኝ ባለቤት ሆኖ ልክ እንደ ህጻን ልጅ የሚንከባከበው ከተከላ እስከ ፍሬ እስከሚሰጥ ድረስ መትከል ብቻ ሳይሆን መንከባከብ አለበት። ምክንያቱም ችግኝ ተተክሎ ብቻ ከሄደ የሚሰርቱበት ሁኔታው በጣም ዝቅተኛ ስለሆነ ከተከለው በኋላ በየጊዜው እየሄደ እየኮተኮተ፣ ውሃ እያጠጣ፣ አረም እያረመ ለተፈለገለት አላማ መዋል አለበት ማለት ነው። ችግኞችን መትከል ብቻም ሳይሆን በዘላቂ መንገድ መንከባከብ እንደሚገባ የገለጹት ኃላፊው ለስራው ስኬታማነት ማህበረሰቡና ባለድርሻ አካላት የበኩላቸው ሚና እንዲወጡም ጥሪ አስተላልፈዋል። ጥራትና ቀልጣፋነት ያለው የዳኝነት አገልግሎት የመስጠቱ ተግባር ተጠናክሮ እንደሚቀጥል የሐረሪ ክልል ጠቅላይ ፍርድ ቤት አስታወቀ። ቢሮ የዋስትና መብትን በሚመለከት በአተገባበር ላይ የሚስተዋሉ ክፍተቶችን መነሻ በማድረግ የውይይት መድረክ አካሂዷል። ሲሳይ ዘሪሁን በዝርዝር ያቀርበዋል። የሐረሪ ክልል ጠቅላይ ፍርድ ቤት በየደረጃው የሚገኙ የክልሉ ከፍተኛ ፍርድ ቤት ዳኞች እርስ በርሳቸው ልምድና ክህሎት የሚለዋወጡበት በዳኞች መካከል ያለውን የሕግ አተረጓጎምና አሰራር የተቀራረበና ተገማች እንዲሆን ለማድረግ በየጊዜው የተለያዩ የሕግ ርዕሶች ላይ የውይይት መድረኮችን እያዘጋጀ ይገኛል። በዚሁ መሰረትም በሕግ መንግስቱ ከተደነገጉ መብቶች መካከል አንዱ በሆነው የሆነውን የዋስትና መብትን በሚመለከት በአተገባበር ላይ የሚስተዋሉ ክፍተቶችን መነሻ በማድረግ የውይይት መድረክን አካሂዷል። ውይይቱንም በንግግር ያስጀመሩት የሐረሪ ክልል ጠቅላይ ፍርድ ቤት ፕሬዝደንት አቶ ማሂር አብዱሰመድም እንደገለጹት ዳኞች በየጊዜው እርስ በርስ የሚያደርጉት ውይይቶች በተግባር የሚስተዋለውን የህግ አተረጓጎም ልዩነት በማጥበብ እውቀትና ክህሎታቸውን ለማዳበር ያለው አወንታዊ ሚናም የጎላ በመሆኑ በተጠናከረ መልኩ ሊቀጥል የሚገባ መሆኑን አንስተዋል። የጠቅላይ ፍርድ ቤት ምክትል ፕሬዚዳንቷ ወይዘሮ አይሻ አሚኔ በበኩላቸው እንደዚህ አይነት የውይይት መድረኮች ቀልጣፋ ጥራት ያለው ተግማሽ እና ውጤታማ የዳኝነት አገልግሎት ለመስጠት ከፍተኛ እገዛ እንደሚኖረው በመጥቀስ የውይይት መድረኩ ዋና ዓላማም ተቀራራቢ ተግማሽ፣ ቀልጣፋ እና ጥራት ያለው የዳኝነት ለህብረተሰቡ መስጠት እንደሆነም አንስተዋል። የክልሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ዳኛ አቶ ታሪኩ ዱሬሳ በውይይት መድረኩም መነሻ ጽሁፍ ያቀረቡም ሲሆን በቀረበው መነሻ ጽሁፍ ላይ ገለጻ ተደርጎ ዳኞች ሰፊ ውይይት ማድረጋቸውን ከክልሉ ጠቅላይ ፍርድ ቤት የተገኘው መረጃም ያመለክታል። በ2017 የስድስተኛ ክፍል ፈተና ከ50 በመቶ በላይ ተማሪዎች ውጤት እንዲያስመዘግቡ እየሰራ መሆኑን በሐረሪ ክልል የኤረር ወረዳ አስታወቀ። የኤረር ወልድ የአንደኛ ደረጃ ትምህርት ቤት መምህራንም ተማሪዎቻቸውን እንዲያበቁ መሆናቸውን ተናግረዋል። በተለይም ደሴ ተጨማሪ አላት በሐረሪ ክልል የኤረር ወረዳ ትምህርት ጽህፈት ቤት የ2017 ትምህርት የስድስተኛ ክፍል ፈተና ከ50 በላይ ተማሪዎች ውጤት አግኝተው እንዲያጠናቅቁ እየሰራ መሆኑን አስታውቋል። የኤረር ወረዳ ትምህርት ጽህፈት ቤት ኃላፊ አቶ ፋንታውን ቸርነት ለሐረሪ ክልል ብዙሃን መገናኛ ኤጀንሲ እንደገለጹት በዘንድሮ ፈተና ተማሪዎች ጥሩ ውጤት እንዲያስመዘግቡ ወረዳው ከቤተሰብ ጋር በቅንጅት እየሰራ መሆኑን ገልጸዋል። አቶ ፋንታውን አክለውም እነዚህ ተማሪዎች የሚያስተምሩት መምህራን በቂ ክህሎት እንዲኖራቸው ለማድረግ የተለያዩ ስልጠናዎች ሰዎችን ስንሰጥ ቆይተናልም ብለዋል። የረር ወልዲያ አንደኛ ደረጃ ትምህርት ቤት መምህራን በበኩላቸው ሁሉም ተማሪዎቻቸው በፈተና ከሀምሳ በላይ ውጤት እንዲያስመዘግቡ በትኩረት እየሰሩ መሆናቸውን ተናግረዋል። የትምህርት ቤቱ ተማሪዎችም ከቤተሰቦቻቸውና ና ከመምህራኖቻቸው የሚያገኙትን ድጋፍ ጨምሮ ጠንካራ ዝግጅት በማድረግ ላይ መሆናቸውን ገልጸዋል። በመጨረሻም የወረዳው ትምህርት ጽህፈት ቤት በዘንድሮ ፈተና ሁሉም የወረዳው ትምህርት ቤቶች ተማሪዎች ጥሩ ውጤት እንዲያስመዘግቡ ከባለድርሻ አካላት ጋር በመሆን የበኩላቸውን ጥረት እንዲያደርጉም ጥሪ አቅርበዋል። ክብሯን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ የራስን አቅም በማጎልበትና ምርታማነትን ይበልጥ በማሳደግ የምግብ ሉዓላዊነትን ለማረጋገጥ በትኩረት እየተሰራ መሆኑን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ ገለጹ። በሌላ ዜና በቀጣይ የሚፈጠሩ የስራ ዕድሎችም ሆኑ ሌሎች ጥቅሞች የዲጂታል ክህሎትን መሰረት ሊያደርጉ እንደሚችሉ የኢኖቬሽንና ቴክኖሎጂ ሚኒስትር አመላከተ። እነዚህንና መሰል አገር አቀፍ ዘገባዎችን ሌድሽ መልስ በተከታይነት ታቀርበዋለች። የራስን አቅም በማጎልበትና ምርታማነትን ይበልጥ በማሳደግ የምግብ ሉዓላዊነትን ለማረጋገጥ በትኩረት እየተሰራ መሆኑን በምክትል ጠቅላይ ሚኒስትር ማዕረግ የዴሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራ ገልጸዋል። የክልሎችና የከተማ አስተዳደሮች ከፍተኛ አምራሮች በተገኙበት የዓመቱ የልማት ትሩፋት መርሃ ግብር የስነ ምግብና የሰቆጣ ቃል ኪዳን ስራዎችን በመገምገም አቅጣጫ የሚያስቀምጥ መድረክ በጅማ ከተማ የተካሄደ ይገኛል። አቶ አደም በወቅቱ ባደረጉት ንግግር ያለንን ሰፊ ለም መሬትና የሰው ሀብትን በመጠቀም የግብርና አቅማችንን በማጎልበት ምርትና ምርታማነት እንዲጨምር በመሰራት ላይ ይገኛል ብለዋል የተለያዩ የግብርና ኢኒሼቲቮች ተቀርጸው ተግባራዊ የተደረጉ መሆኑን ጠቁመው ይህም በስንዴ በሩዝ በማርና በሌሎችም የግብርና ዘርፎች ያተኮሩ መሆኑን ገልጸዋል ኢትዮጵያ በኮንስትራክሽን መሰረተ ልማት የስራ ድል ከመፍጠር ባለፈ የዜጎችን የኑሮ ደረጃ በዘላቂነት የሚያሻሽል ውጤት እያስመዘገበች መሆኗን የከተማና መሰረተ ልማት ሚኒስትር ጫልቱሳኒ ገልጸዋል። ሀያኛው የዓለም ስራ ድርጅት በስራ ላይ የተመሰረተ የባለሙያዎች ሌበር ቤዝድ ፕራክቲሽነር አህጉራዊ ስብሰባ የማይበገር ማህበረሰብና ጤናማ አካባቢ የሰው ኃይልን በብዛት የሚጠቀሙ የኢንቨስትመንት ፕሮግራም አካሄዶች በሚል መሪ ሀሳብ በአፍሪካ ህብረት የተካሄደ ነው። ሚኒስትር ጫል ቱሳኒ በዚያ ወቅት ስብሰባው የስራ ድል ፈጠራን ድህነት ቅነሳንና ፍ ፍትሃዊ ተጠቃሚነትን ለማረጋገጥ የሚያስችሉ ሀሳቦችን በማፍለቅ የጋራ አንድነትና ቁርጠኝነት የምናሳይበት ነው ብለዋል። በአሁኑ ወቅት ለስራ ፈጠራ ችግር ከሆኑት መካከልም የአየር ንብረት ለውጥ፣ የቴክኖሎጂ አቅም ልዩነት፣ ጂኦፖለቲካዊ ግጭት ተጠቃሽ ናቸው። ኢትዮጵያ ከዓለም የስራ ድርጅት ጋር በቅርበት እንደምትሰራ ገልጸው መንግስት ለስራ ፈጠራ፣ ለዘላቂ ልማት የማይበገር ማህበረሰብ ለመገንባት ቁርጠኛ መሆኑን አረጋግጠዋል። በቀጣይ የሚፈጠሩ የስራ እድሎችም ሆኑ ሌሎች ጥቅሞች የዲጂታል ክህሎትን መሰረት ሊያደርጉ እንደሚችሉ የኢኖቬሽንና ቴክኖሎጂ ሚኒስቴር አመላከተ። ዲጂታል ኢትዮጵያን እውን ለማድረግ ወሳኝ ከሆኑ መሰረቶች የዲጂታል ክህሎት መገንባትና ክህሎቱን በዲጂታል ስነ ምህዳሩ ውስጥ በሚፈለገው ልክ ጥቅም ላይ እንዲውል ማድረግ መሆኑን ተገልጸዋል። በአሁኑ ወቅት ስራዎች በዲጂታል ላይ የተመሰረቱ በኢንተርኔት አማካኝነትም በአንድ ስፍራ ባለመወሰን አዲስ እድል እየሰጡ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስቴር አማካሪ ዶክተር አብዮት ባዩ ገልጸዋል። በዚህ አዲስ እድል መጠቀም የሚችሉት ተፈላጊ የሆኑ የዲጂታል ክህሎት ያላቸው ብቻ መሆናቸውን ገልጸው ወጣቶች ይህንን በመገንዘብ መንግስት ባመቻቸው የኢትዮ ኮሌጆች ስልጠና እንዲጠቀሙ መክረዋል። ወጣቶች ስልጠናውን በተገቢው መንገድ እንዲወስዱም በየደረጃው ያሉ አመራሮች ተገቢውን ድጋፍ እንዲያደርጉም ጠይቀዋል። በአማራ ክልል በመጪው ክረምት ለሚከናወነው የአረንጓዴ አሻራ መርሃ ግብር እስካሁን 201000 ሄክታር መሬት መለየቱን የክልሉ ግብርና ቢሮ አስታውቋል። በቢሮው የተፈጥሮ ሀብት ልማትና ጥበቃ ዳይሬክተር አቶ እስመል አለም ምህረት በክልል ደረጃ በ69000 የችግኝ ጣቢያዎች 1.6 ቢሊዮን በላይ ችግኝ ለማፍራት ታቅዶ የተሰራ መሆኑን ገልጸው እስካሁን 1.46 ቢሊዮን ችግኝ ለቆጠራ ዝግጁ መሆኑን ጠቁመዋል። ከችግኝ ማፍራቱ ጎን ለጎንም የመትኪያ ቦታ የመለየት ስራ በትኩረት እየተከናወነ መሆኑን ነው ዳይሬክተሩ የገለጹት። በሌላ በኩል እስካሁን ህብረተሰቡን በማሳተፍ ለችግኝ መትኪያ የሚውል 120 ሚሊዮን በላይ ጉድጓድ መዘጋጀቱንም ጠቁመዋል። ለመትኪያ አገልግሎት ለሚውሉ ቦታዎች የካርታና ሌሎች ተያያዥ ጉዳዮችን የማዘጋጀት ስራ የተከናወነ እንደሚገኝም አመላክተዋል። በመጨረሻም ወደ ስፖርታዊ ዘገባ ስናልፍ ሰላም የጤና እግር ኳስ ቡድን የሸዋል ዋንጫ አሸናፊ ሆነ። በ2017 የሸዋሊድ ክብረ በዓልን ምክንያት በማድረግ ላለፉት ሰባት ሳምንታት ሲካሄድ የቆየው የሸዋል ዋንጫ ውድድር ማጠቃለያውን አግኝተዋል። ሲሳይ ዘሪውን ተጨማሪ አለው። በሐረር ከተማ የእግር ኳስ ደጋፊዎች ማህበር አዘጋጅነት ለሶስተኛ ጊዜ የተካሄደው የሸዋል ዋንጫ በሐረር ሰላም ጤና እግር ኳስ ቡድን አሸናፊነት ተጠናቋል። የ2017 ሸዋል ኢድ ክብረ በዓልን ምክንያት በማድረግ ላለፉት ሰባት ሳምንታት በሐረር ከተማ ስቴዲየም ሲካሄድ የነበረው የሸዋል ኢድ ዋንጫም ማጠቃለያውን አግኝቷል። በማጠቃለያው ጨዋታም የሐረር ጤናና ሰላም የጤና ቡድን ብርቱ ፉክክር እያደረጉ ሲሆን፣ በጨዋታውም ሐረር ሰላም ቡድን ሁለት ለአንድ በሆነ ውጤት ማሸነፍ ችሏል። በጨዋታው ደግሞ በአምላክ ሱልጣንና አማሃ በለጠ የሐረር ሰላምን ማሸነፊያ ግብ ሲያስቆጥሩ ቴዲዩሴን ደግሞ ብቸኛዋን ግብ ለሐረር ጤና ቡድን ማስገኘት ችሏል። ውድድሩ የዓለም ቅርስ የሆነውን የሸዋል ኢድም ምክንያት በማድረግ የተዘጋጀ ቢሆንም ላንጋፋው የቀድሞ እግር ኳስ ተጫዋችና አሰልጣኝ ፎአድ ዩሱፍ ድጋፍ የማሰባሰብ ዓላማንም ያነገበ ነበር። በውድድሩ መዝጊያ መርሃ ግብር ላይ በክብር እንግድነት የተገኙት የሐረር ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ኤሊያስ ሆኒስ በሐረር ከተማ እግር ኳስ ደጋፊዎች ማህበር የተዘጋጀው የክልሉን እግር ኳስ ከማነቃቃቱን ባሻገር የክልሉ እግር ኳስ ባለውለታ ለሆነው ፎዋድ ዩሱፍ ድጋፍ መደረጉና የዓለም ቅርስ በሆነው የሸዋሊድ ስም መደረጉ ለውድድሩ ውበትና ድምቀት መስጠቱንም አስታውሰዋል። የደጋፊ ማህበሩ የሐረር እግር ኳስ ቡድን ወደ ከፍተኛ ሊግ እንዲያድግ ከፍተኛ ጥረት ማድረጉን ገልጿል። የሐረር ከተማ እግር ኳስ ህዝባዊ መሰረት እንዲያገኝም የክልሉ ነዋሪዎች ከክለቡ ጎን እንዲቆሙም ኃላፊው ጥሪ አቅርበዋል። የሐረር ከተማ እግር ኳስ ደጋፊዎች ማህበር ፕሬዚደንት አቶ ፈትሮ ረህማን መኪም ውድድሩ የተዘጋጀበትን ዓላማም ማሳካቱን አንስቶ ተከስተዋል የ2017 የሸዋል ዋንጫም ለሰባት ተከታታይ ሳምንታት በስምንት ቡድኖች መካከል ሲካሄድም ቆይቷል ክብሯን ተመልካቾቻችን ከሀረሪ ቲቪ ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር ከቀሪ የሀረሪ ቲቪ መሰናዶች ጋር መልካም ቆይታ